ሰላም ጣና ስትልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ። የግንቦት 30 2017 ዓ.ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስቶቹ ነው፦ የብልጽግናው ፌደራል ፖሊስ አዛዥ አርማጭሆ ላይ በፋኖ እርምጃ ተወስዶበታል። የኢንስፔክተሩ መገናኛ ሬዲዮ በፋኖ ሲፈተሽ ከፍተኛ መረጃ ተገኝቷል። አርኖ ጋርኖ ላይ በነበረው ውጊያ ደግሞ የመጨረሻ ሪፖርት ዝርዝር መረጃ ደርሶናል። እንዲሁም ሸዋ ጠቅላይ ግዛት ሚሊሾች በብልጽግናው ሰራዊት ላይ እርምጃ ወስደው ፋኖን ተቀላቅለዋል። ዝርዝር ዘገባ አሰናድተንበታል፣ ተሰሙታላችሁ። አለማጣ ላይ የብልጽግናው ሰራዊትና የታደሰ ወረደ ቡድን በቅንጅት ከባድ ህዝባዊ ክህደት ፈጽመዋል። ይህንን የክህደት ድርጊታቸውን አስመልክቶ በጣና ዜና ዝርዝር ዘገባ አሰናድተናል፣ እናቀርብላችኋለን። ጎጃም ላይ ታላቅ ድል ተመዝግቧል። ለከበባ የገባው የብልጽግናው ሰራዊት ራሱን እንኳን ማትረፍ ሳይችል ለወሬ ነጋሪ ሳይቀር እርምጃ ተወስዶበታል። በየትኛው ግንባርና የትኛው ክፍለ ጦር የሚለውን መረጃ ዜናችን በዝርዝር ይነግራችኋል። የአማራ ክልል ታካሚዎችን አናክምም ሲሉ አዲስ አበባ የሚገኙ የመንግስት ሆስፒታሎች አቋም ወስደዋል። ሆስፒታሎቹ እዚህ አቋም ላይ እንዴት ሊደርሱ ቻሉ? ምክንያታቸው ምንድን ነው? የጣና ዜና ዝርዝሩንና ሚስጥሩን ይነግራችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። በቅድሚያም ክቡራትና ክቡራን ከጎንደር ጠቅላይ ግዛት የተላለፈ መልእክት አለ፤ መልእክቱን እናስቀድም። ለተከበራችሁ የመናገሻ ጎንደር ከተማና አካባቢው ወገኖቻችን የአማራ ፋኖ ጎንደር ጠቅላይ ግዛት ህዝብ ማህተምን አመሳስሎ በመቅረጽ በተቋማችን ስም የህይወት መስዋዕትነት የምንከፍልለትን ህዝባችንን ገንዘብ አምጣ እያሉ የሚጠይቁ ህገወጦች እንዳሉ የዛችን መረጃና ደህንነት መምሪያ ጥቆማ ደርሶታል። ለተከበራችሁ የመናገሻ ጎንደር ከተማና አካባቢው ወገኖቻችን የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ ማህተምን አመሳስሎ በመቅረጽ በተቋማችን ስም የህይወት መስዋዕትነት የምንከፍልለትን ህዝባችንን ገንዘብ አምጣ እያሉ የሚጠይቁ ህገወጦች እንዳሉ የእዛችን መረጃና ደህንነት መምሪያ ጥቆማ ደርሶታል። ለተከበራችሁ የመናገሻ ጎንደር ከተማና አካባቢው ወገናችን ተቋማችን በስሙ የተሰራጨውን ወረቀት በተመለከተ ምንም አይነት እውቅና የሌለው መሆኑን እያረጋገጥን በመናገሻ ጎንደር ከተማ ውስጥና አካባቢው ተሰራጨ የተባለውን የገንዘብ መጠየቂያ ደብዳቤ በሁለት አካላት የተሰራጨ ሊሆን እንደሚችል መረጃዎች ያሳያሉ። በአንድ በኩል የፈረሰው የብልጽግና አገዛዝ መልሶ ለማገገም ፋኖ በህዝብ ልብ ውስጥ ያለውን ተቀባይነት ለመሸርሸር በፋኖ ስም ከሚሰራቸው የተጠኑ ወንጀሎች ውስጥ አንደኛው ሊሆን እንደሚችል፣ በሌላ በኩል ደግሞ አሁንም ድረስ በታጋይ ስም ተደብቀው በህዝብ ላብና ሀብት ላይ የሚነግዱ ዘራፊዎች ማጭበረበሪያ መንገድ ሊሆን ይችላል። የትግሉ ባለቤት ከሆንከው ህዝባችን የመጣልንን ጥቆማ መረጃ ይዘን በመናገሻ ጎንደር ከተማና በዙሪያው ያሉንን የመረጃና ደህንነት ሰዎቻችን በማሰማራት ክትትል በማድረግ ላይ መሆናችን እያሳወቅን በእኛ በኩል እንደ ተቋም ምንም አይነት የገንዘብ ውጪ ደብዳቤ እንዳልጻፍን ማሳወቅ እንወዳለን። ድርጊቱ በአንድ በኩል ሆን ተብሎ ተቋማችን ለማጠልሸት፣ በሌላ በኩል ደግሞ የግል ኪስን ለማደለብ የሚደረግ የስርቆት ድርጊት እንደሆነ እናሳውቃለን። በመሆኑም ማንም ግለሰብ ለዘራፊና ቀማኛ ገንዘብ እንዳያወጣ እያሳሰብን፣ በሁኔታው መረጃ ሳይኖራችሁ የከፈላችሁ ግለሰቦች ካላችሁ የከፈላችሁበትን አካውንት ስልክ ቁጥርና ስም በተለያየ መንገድ ወደ ተቋማችን እንዲደርስ እንድትልኩልን እንጠይቃለን። በዚህ አጋጣሚ ሰራዊታችን ትጥቁን ከጠላት ስንቁን ደግሞ ከአርሶ አደሩ ወገናችን የሚያገኝ በመሆኑ በከተሞች ያለው ወገናችን በመረጃና በውስጥ ትግል ትግሉን በባለቤትነት ስሜት መምራቱ እንዲቀጥል የትግል ጥሪያችን እናቀርባለን። በህዝባዊ የትግል ተሳትፎ የፈረሰውን የብልጽግና አገዛዝ ጨርሰን እንቀብረዋለን። ሌባን በጋራ እናጸዳለን። አርበኛ ኪሩቤል ጉቤ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝ ህዝብ ግንኙነት መምሪያ ኃላፊ። ከትግሉ ሜዳ ወደ ተከታዩ ዘገባችን አለፍን። ኢንስፔክተሩ በፋኑ በፋኖ እርምጃ ተወሰደበት። የአማራ ፋኖ አንድነት በጎንደር ያለፉትን ሰባት ቀናት በተከታታይ በድል የታጀበ ብርቱ እያካሄደ ይገኛል በአርማጭሆ እና ጭልጋ አውራጃዎች በተካሄዱ የፋኖ ተጋድሎዎች የብልጽግናው ሰራዊት ከፍተኛ ሰዋዊ እና ቁሳዊ ኪሳራ የደረሰበት መሆኑን የገለጹት የፋኖ ቃል አቀባዮች የብልጽግናው ፌዴራል ፖሊስ ከፍተኛ አመራር የነበሩት ኢንስፔክተር ሲሳይ በውጊያው እርምጃ እንደተወሰደባቸውም ቃል አቀባዮቹ ጨምረው ገልጸዋል። ከፍተኛ ትንቅንቅ በተካሄደባቸው በሁለቱ አውራጃዎች የፋኖ ተጋድሎ በውጊያው ታውቋል። ይህን ተከትሎም የብልጽግናው ሰራዊት የባድንን አድማ ብተና ጨምሮ በቀጠናው ከባድ ውጊያ በማድረግ ለመበቀል ቢሞክርም ተጨማሪ ኃይሉን አስመትቶ የተረፈውን ይዞ ወደ ከተማ ማፈግፈጉን የፋኑ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ አስታውቋል። በውጊያውም ሀያ ክላሽንኮቭ መሳሪያ ከነ ተተኳሹ ብሬን ከነ ሽንሽሉና አስር የብልጽግና ሰራዊት በፋኖ እጅ መግባታቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ይህ በእንዲህ እንዳለ በዚሁ የጎንደር ቀጠና የተጋድሎ መረጃ በቅርቡ የባዴን ከፍተኛ አመራሮችና የአድማ ብተና አዛዦች አርኖ ጋርኖ ላይ እርምጃ እንደተወሰደባቸው ይታወሳል። በዚህ ግንባር በተደረገው ተጋድሎም በብልጽግናው ግናው ሰራዊት ላይ የደረሰውን የጉዳት ዝርዝር ሙሉ መረጃ ለጣና ቴሌቪዥን ደርሷል። በዚህም መሰረት መቶ ሰባት የብልጽግናው ሰራዊት እርምጃ እንደተወሰደባቸው ተረጋግጧል። አስር ደግሞ ምርኮኛ ሲሆኑ ይህ ዜና እስከጠናቀረበት ሰዓት ድረስ አዲስ ዘመን እንፍራዝና ማክሰኝት ጤና ጣቢያዎች ሙሉ በሙሉ በብልጽግናው ሰራዊት ተጎጂዎች መሞላታቸውን የሆስፒታል ምንጮች አረጋግጠዋል። መናገሻ ጎንደር ከተማ የሚገኘው ሪፈራል ሆስፒታልም በብልጽግና ሰራዊት ተጎጂዎች መሞላቱን በትናንቱ ዜናችን መዘገባችን ይታወሳል። አርኖ ጋርኖ ላይ የነበረውንና ከፍተኛ ድል የተመዘገበበትን ተጋድሎ ያደረጉት የአማራ ፋኖ አንድነት በጎንደር መብረቁ ክፍለጦር ጥቁር አንበሳ ክፍለ ጦርና ሌሎች ክፍለ ጦሮች መሆናቸው ታውቋል። ይህ በእንዲህ እንዳለ የአማራን ሕዝብ ለከፋ መከራና ለተራዘመ ስቃይ እየዳረገ ያለውን የብልጽግና ሰራዊት ሶስት የአማራ ሚሊሻዎች እርምጃ በመውሰድ ፋኖን መቀላቀላቸው ተገለጸ። ይህ ታላቅ ጀብድ የተፈጸመው በሸዋ ጠቅላይ ግዛት መራ ቤት ያውራጃ ሜዳና ሬማ ወረዳ ነው። ሬማ ከተማ የሰፈረው የብልጽግናው ሰራዊት በአማራ ሕዝብ ላይ የተራዘመ መከራና ስቃይ እያደረሰ ይገኛል። በተለይም ሴቶችን እየደፈረና የግለሰቦችን ንብረትም እየዘረፈ በመሆኑ የተበሳጩ የአማራ ሚሊሻዎች በብልጽግናው ሰራዊት ላይ እርምጃ ለመውሰድ መገደዳቸውን አስታውቀዋል። ሶስቱ የሚሊሻ አባላት በብልጽግናው ሰራዊት ላይ እርምጃ ከወሰዱ በኋላ ሙሉ ትጥቃቸውን እንደያዙ ፋኖን መቀላቀላቸውን ተከትሎ ጥምር ጦር ተብሎ በሚጠራው የብልጽግናው ሰራዊት ውስጥ የእርስ በእርስ ተኩስ መከፈቱን ከአካባቢው የደረሰን መረጃ ያመላክታል። ክቡራትና ክቡራን መርዛችን እንደቀጠለ ነው። ባለማጣ የህዝብ ምልክት ፈረሰም በአለማጣ የሚገኘው የህዝብ ምልክት መፍረሱ ተነገረ። በጀኔራል ታደሰ ወረዳ የሚመራው ህወሀት እና ብልጽግና ጥምረት ፈጥረው አለማጣ ከተማ ላይ የህዝብ ምልክት የነበረውን የሰማዕታት ሀውልት አፍርሰዋል። ከድህረ 1983 ጀምሮ የህወሀትን የጭቆናና የጭፍለቃ አገዛዝ ተቃውመው ምራራ ትግል ያደረጉ የአማራ ታጋዮችን መታሰቢያ እንዲሆን በህዝብ ትብብር ተገንብቶ የነበረው የአለማጣ ከተማው የሰማዕታት ሀውልት አስቀድሞም ቢሆን በህወሀት ሰራዊትና በብልጽግናው ሰራዊት ዘንድ በክፉ ሲታይ መቆየቱን ምንጮቻችን ገልጸዋል። በተለይም አለማጣና አካባቢው የሰፈረውን የብልጽግና ሰራዊት ኮማንድ ፖስት ሰብሳቢ የሆነው ኮሎኔል አህመድ ኤሚ የተባለው የብልጽግናው ሊቀመንበር ታማኝ ሰው ከህወሓት መሪዎችና ከነ ጄኔራል ምግበይ ጋር ጥብቅ ቁርኝት ያለው ሰው ነው። ይህ ኮሎኔል ከዚህ በፊትም የህወሓት ሰራዊት ከትግራይ ወሰን አልፎ ወደ አማራ ክልል ግዛት እንዲገባ ባደረገው ትብብር የህወሓት መሪዎች የተለያዩ የመደለያና የውለታ ስጦታዎችን ሲያጎርፉለት እንደነበር ይታወቃል። የህወሓትን ጭካኔ የሚያጋልጠውን የሰማዕታት መታሰቢያ ሐውልት እንዲፈርስ ያደረገውም በህወሓት ፍላጎትና በኮሎኔሉ ትብብር መሆኑን ቅሬታ አቅራቢዎች ይናገራሉ። ቅሬታ አቅራቢዎቹ ሐሳባቸውን ሲሰጡም የሰዓት እላፊ በታወጀበት ከተማ ሌሊት ለዚያውም በመሃል ከተማ የሚገኝን ሐውልት ማን ሊያፈርሰው ይችላል? ሐውልቱ መፍረሱን ጠዋት እንዳየነው ቁጣችንን እንዳንገልጽ የተከለከልነውና ፎቶም እንዳናነሳ የተደረገው ስለምንድን ነው? ይህንን ሁሉ ስንመለከት ከሐውልቱ መፍረስ ጀርባ በግልጽ የሚታየው የብልጽግናው ሰራዊት አዛዥ ፍላጎት መሆኑን ነው ይላሉ። ህወሓት ገና ከትጥቅ ትግል ዘመኑ ጀምሮ የአማራ ጥላቻውን በገቢር ከገለጸባቸው አካባቢዎች መካከል የራያ አማራና የወልቃይት ጠለምት አማራን ህዝብ መሆኑ ይታወቃል። እነዚህ አካባቢዎች ከ1983 ዓ ም ጀምሮ በጉልበት ወደ ትግራይ ክልል በመካለል የአማራ ማንነታቸውን በኃይል ተነጥቀው መቆየታቸው የሚታወስ ሲሆን አማራዊ ማንነታቸውን ለማስመለስ በርካቶችን መስዋዕትነት ያስከፈለ መራራ የማንነት ትግል ማድረጋቸው አይዘነጋም። አለማጣ ላይ የተገነባው ሐውልትም አማራዊ ማንነትን ለማስመለስ ከጨፍጫፊው የህወሓት አገዛዝ ጋር በተደረገው ትግል የተሰው ወንድምና እህቶችን ለማሰብ የተገነባ ነበር። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የግንቦት 30 ቀን 2017 ዓ.ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን። ለከበባ የገባው የብልጽግና ጦር በፋኖ ተመቶ ቀረ። የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦርን ለማፈን የገባው የብልጽግና ሰራዊት ከባድ ምት ተመቶ መቅረቱን የጣና ቴሌቪዥን ምንጮች ገልጸዋል። የአባይ መተከል ብርጌድ መብረቁ ሻለቃ አባላትን አፍናለው ብሎ ገብቶ እንደነበር የገለጸው የክፍለ ጦሩ ቃል አቀባይ ክፍል የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር በሽምቅና በመደበኛ ውጊያ የብልጽግናውን ሰራዊት በጽናት ተፋልሞ የገባውን እንዳይወጣ አድርጎ መምታቱን አስታውቋል። ከስድስት ሰዓታት በላይ በፈጀው በዚህ ውጊያ የባዲን አድማ ብተናና ሚልሻ ከደቅና ዘረገነት በመነሳት ቡኒጅራ ለሚገኘው የብልጽግናው ሰራዊት የኋላ ደጀን ሆኖ ድጋፍ ሲያደርግ ቆይቶ ነበር። የክፍለ ጦሩ ቃል አቀባይ ክፍል አክሎም ደጀንና ቆራጭኖ የመጣው የባድን አድማ ብተናና ሚልሻ መብረቆ ሻለቃ በሚገባ ተቀብሎ ተገቢውን ምት መቶታል። ከቡኒጅራ እስከ ደቅ ድረስ ተከታትለን በመምታት የአማራን ክብር ያስጠበቀ ድል ተቀዳጅተናል ብሏል። የብልጽግናው ሰራዊት የፋኖን ምት መጠናከር ተመልክቶ ለድጋፍ ሰጪነት የላከው አድማ ብተናም የታሰበውን ያህል ፋኖን መክቶ መዋጋት አልቻለም። በዚህ የተነሳም የብልጽግና ሰራዊት የውጊያ ቀጠናውን አስፈቶ ለመዋጋት ሞክሮ ነበር ያለው የክፍለ ጦሩ ቃል አቀባይ ክፍል፣ ሆኖም በተቀናጀና ቆራጥነትን በተላበሰ መንገድ ባደረግነው ውጊያ ያደረስንበት ምት ቀጠናውን አጥብቦ ቡኒጅራ የገጠር ከተማ ላይ ብቻ እንዲከትም አስገድደነዋል። ወደ ከተማዋ የገባው ደግሞ በንጹሐን መሀል ገብቶ በወገናችን ላይ እንድንተኩስ አስቦ ነበር። ነገር ግን እኛ ወገናችንን ልንጠብቅ ትግል የጀመርን የአማራ ልጆች በጠላት ሴራ ተጠልፈን በወገናችን መሃል ባለመተኮስ እቅዱን እንዳይሳካ አድርገነዋል ብሏል። ይህ በእንዲህ እንዳለ በዚሁ የአማራ ፋኖ በጎጃም ተጋድሎ አንደኛ ክፍለ ጦር ጌታቸው ማንደፍሮ ሻለቃ የብልጽግናን ስብሰባ መበተኑን የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። የክፍለ ጦሩ ቃል አቀባይ ክፍል ለጣና ቴሌቪዥን በላከው መረጃ እንዳስታወቀው የባዲን ካድሬዎች ባህርዳር ዙሪያ ወረዳ አንዳሳ ከተማ በመግባት ቤተ ማርያም ቀበሌ ላይ የጠሩትን የሕዝብ ስብሰባ እንዳያካሄዱ በፋኖ የተጠና ኦፕሬሽን ሊከሽፍ መቻሉን ገልጿል። የጌታቸው ማንደፍሮ ሻለቃ ሰራዊት አባላት የባዲንን ስብሰባ የበተኑት እጅግ አድካሚ የነበረውን የማጅ ደብር ንግሥትና የግንድ ሎሚ ተራራን አቋርጠው በመጓዝ መሆኑን ፋኖ አብታሙ የሱፍ ተናግሯል። በፋኖ የተጠና ኦፕሬሽን አራት የባዲን አድማ ብተን አባላት ጉዳት እንደደረሰባቸው የዓይን እማኞች ለጣና ቴሌቪዥን አስታውቀዋል። ወደ መጨረሻው ዘገባችን አለፍን። ከአማራ ክልል የሚመጡ ታካሚዎችን አናክምም ተባለም። ከአማራ ክልል የሚመጡ ህመምተኞችን ማከም እንደማይችሉና እንደማይፈልጉ በአዲስ አበባ የተለያዩ የመንግስት ሆስፒታሎች አስታውቀዋል። ሆስፒታሎቹ ከዚህ ውሳኔ ላይ የደረሱት የአማራ ክልልና በአዲስ አበባ የሚገኙ የመንግስት ሆስፒታሎች የጤና መድን ተጠቃሚዎች ዙሪያ የደረስንበት ስምምነት ስለተሻረ ነው ብለዋል። ስምምነቱ የተሻረበትን ምክንያት ግን አላስታወቁ ሆስፒታሎቹ ከዚህ ውሳኔ ላይ የደረሱት የአማራ ክልልና በአዲስ አበባ የሚገኙ የመንግስት ሆስፒታሎች የጤና መድን ተጠቃሚዎች ዙሪያ የደረስንበት ስምምነት ስለተሻረ ነው ብለዋል። ስምምነቱ የተሻረበትን ምክንያት ግን አላስታወቁም። ቅዱስ ጳውሎስ ስፔሻላይዝድ ሆስፒታልና ዳግማዊ ምኒልክ ሪፈራል ሆስፒታልን ጨምሮ አለርትና ጥቁር አንበሳ ሆስፒታሎች ከአማራ ክልል ለሚመጡ ታካሚዎች ህክምና እንደማይሰጡ በውስጥ ማስታወቂያ ጭምር የገለጹ ናቸው። ሁሉም ክልሎች የጤና መድን ዋስትና ሲገቡ በክልላቸውና በፌዴራል ሆስፒታልም የህክምና አገልግሎት ለማግኘት መሆኑ ይታወቃል። ሆኖም የአማራ ክልል ታካሚዎች በምን መመዘኛ ውላቸው እንደተቋረጠ ሆስፒታሎቹ በይፋ ባይገልጹም የጣና ቴሌቪዥን ምንጮች ግን ጉዳዩ የተወሰነው ከጠቅላይ ሚኒስትር ጽህፈት ቤት መሆኑን ተናግረዋል። የጠቅላይ ሚኒስትር ጽህፈት ቤት የአማራ ክልል ታካሚዎች አዲስ አበባ መጥተው እንዳይታከሙ ውሳኔ ያሳልፈው በሁለት ምክንያት መሆኑን የሚናገሩት ምንጮቻችን በዋናነት በህክምና ስም ወደ አዲስ አበባ የሚመጣውን የአማራ ህዝብ እንዳይገባ ማድረግ ቀዳሚው ዓላማ መሆኑን ተናግረዋል። በተለይም በሁዲድ ብልጽግና ኮር አመራሮች መካከል በተደረገው ውይይትና ለበታች ሹሞቻቸው በተላለፈው ውሳኔ መሰረት የአማራ ዝብ ወደ አዲስ አበባ የሚመጣበትን መንገድ መዝጋት ያስፈልጋል። መንገድ ከመዝጋትና እገታ ከመፈጸም ጀምሮ እስከ አገልግሎት መከልከል የሚደርስ ስልትን ተጠቅመን ጉዞቸውን ማስቀረት አለብን የሚል መመሪያ ማውረዳቸውን ምንጮቻችን ገልጸዋል። ሌላ ምክንያት ተደርጎ የቀረበው ደግሞ የአማራ ክልል ነዋሪዎች አዲስ አበባ ላይ የጤና አገልግሎት እንዳያገኙ በመከልከል በክልላችሁ እንዳትታከሙ ያደረጋችሁ ጽንፈኛው ነው። ጽንፈኛውን ከኛ ጋር ሆናችሁ ካልታገላችሁ የህክምናም የትምህርትም ሆነ የኢኮኖሚ አገልግሎት ሳይቋረጥባችሁ ታገኛላችሁ በማለት የፋኖንና የአማራን ህዝብ ግንኙነት የመነጠል ዓላማ ተይዟል። በዚህ የተነሳ ነው የጤና መድን ስምምነት እንዲቋረጥ የተደረገው ሲሉ አስታውቀዋል። ይህ በእንዲህ እንዳለ የአማራ ክልል ታካሚዎች የውጭ አገር ህክምና እንዳያገኙ እንደተከለከሉ ከወር በፊት በሰራነው ዘገባ ማቅረባችን አይዘነጋም። ከአማራ ክልል የሚመጡ ታካሚዎች ውጭ አገር ሄደው ለመታከም የሚፈልጉ ከሆነ አምስት መቶ ሽብር ማስያዝ እንዲችሉ የሚያስገድድ መመሪያ ለሆስፒታሎች እንደደረሳቸው ከጥቁር አንበሳ ሆስፒታል የደረሰን መረጃ ያመላክታል።